በአስራ ስድስት ዓመቴ ያለፈቃዴ የአእምሮ ምርምር ያደረገብኝን ሲአይኤንን እከስሳለሁ። ላንግ ፖሊንግ ወደ ኋላ መለስ ብላ አለን ሜሞሪያል የሥነ ልቦና ሕክምና ተቋምን ስታስታውስ ከአእምሮዋ የማይጠፋው የመድኃኒት ጠረን ነው። ሆስፒታል አይመስለኝም ነበር። በጣም እንደ ጠላሁት አስታውሳለሁ ትላለች። እንደ ኤሮፓውያን በ1958 በሆስፒታሉ ለአንድ ወር ቆይታለች። ያኔ 16 ዓመቷ ነበር። ታዛዥ እንዳትሆን ያደረገ የአእምሮ መዛባት ገጥሟት በሚል አንድ ዳኛ ሆስፒታል እንድትገባ ወስነው ነበረ። በዚህ ሆስፒታል ውስጥ በሺዎች የሚቆጠሩ ሰዎች ላይ የአሜሪካው የስለላ ተቋም ሲአይኤ ምርምር ያደርግ ነበር። የሰዎችን አእምሮ ለመቆጣጠር የተደረገው የሲአይኤ ምርምር በከፍተኛ ምሥጢር የተያዘ ነበር። ላንግና አንድ ሌላ ተጎጂ በምርምሩ ጉዳት ከደረሰባቸው ካናዳውያን ጋር በመሆን ክስ መሥርተዋል። ሆስፒታሉ አቤቱታ ቢያሰማም የክስ ሂደቱን እንዲቀጥል ፍርድ ቤት ወስኗል። ላንግ የሕክምና ሰነዷንም ያገኘችው በቅርቡ ነው። ወለጆቿ ከኦታዋ ወደ ሞንትራያን ሲዘዋወሩ ለውጡን መቋቋም አልቻለችም ነበር። ከቤተሰቦቿ ፍቃድ ውጭ ከጓደኞቿ ጋር ለመገናኘት ከቤት ኮብለላለች በሚል የሕክምና ሰነዷ ላይ ሰፍሯል። እንደ ማንኛውም ወጣት ነበርኩ። ዳኛው ግን ሆስፒታል እንዲገባ ፈረደ፣ ስትል ታስታውሳለች። ሲአይ በሚል ኤምኬ በሚል ስያሜ ያካሄደው የነበረው ሚስጥራዊ ምርምር ውስጥ ተሳታፊ ሆነች። አእምሮ ላይ ለውጥ የሚያመጡ እንደ ኤልኤስሲዲ ያሉ መድኃኒቶች እና አእምሮን በኤሌክትሪክ ሾክ ማከም ላይ ምርምር ይካሄድ ነበረ። ሰዎች ፍቃድ ሳይሰጡ አስተሳሰባቸውን መቀየር የጥናቱ አንደኛው ግብ ነበር። በአሜሪካ እና በካናዳ ከመቶ በላይ በሚሆኑ ሆስፒታሎች፣ ማረሚያ ቤቶችና ትምህርት ቤቶች ውስጥም ምርምሩ ተካሂዷል። አሌን ሜሞሪ የሥነ ልቦና ሕክምና ተቋም ውስጥም ዶክተር ኤሪዊን ካሜሮን የተባሉ ባለሙያ ለታካሚዎች መድኃኒት በመስጠት ንግግራቸው ይቀርጹ ነበር። ድርጊቱን ወደ አንድ ሺህ ጊዜ ደጋግመውን ፈጽመዋል። ላንግ አንድ የድምፅ ቅጅን መቶ ጊዜ ደጋግመው እንድትሰማ ተደርጋለች። አንቺ ጥሩ ልጅ ነሽ አንቺ መጥፎ ልጅ ነሽ የሚለውን የድምፅ ቅጅ ከመቶ ጊዜ በላይ ሰምቸዋለሁ ትላለች የስነ ልቦና ተመራማሪው ጆርዳን ቶሩቪ እንደምትለውም ቃላትን በመደጋገም ታካሚዎችን አእምሮ ላይ ለውጥ የማምጣት ስልት ስልት ሲሆን ሙያው ስነ ምግባር የተከተለ አሰራር አይደለም የእንቅልፍ መድኃኒት በመስጠት እይታን ሆን ብሎ በመጋረድ ና ኮማ ውስጥ በማስገባትም ህክምናው ይከናወናል ላንግ እንደምታስታውሰው ኤልሲ አድ ሱዴም አሙያታል ባሪቢ ቱሪት እንዲሁም ራስን የሚያስታውስ ኔቶሮስ ጋዝ እና ሌሎችም መድኃኒቶችን ሰጥተዋታል። በወቅቱም ምርምሩ ሲደረግባት ኔቶሮስ ኦክሳይድ ሲሰጣት በጣም ቁጡና ኃይለኛ ሆናለች። እርሷን ካልጋ እየወረወረች ስትጮህ ነበር በማለት ሐኪሙ ስለ ላንግ ጽፈዋል። የሲአይኤ ምስጢራዊ ምርምር ያደረሰው ጉዳት ይፋ መውጣት የጀመረው እንደ አውሮፓውያን ቁጥር በ1970ዎቹ ነው። በአሜሪካ እና በካናዳ የሚኖሩ ተጎጂዎችም ለመክሰስ ሞክረዋል። አሜሪካ የተከፈቱ ክሶች ስኬታማ አልሆኑም። በ1988 የካናዳ ዳኛ የአሜሪካ መንግስት ለእያንዳንዱ ተጎጂዎች 67,000 ዶላር ካሳ እንዲከፍል ወስነዋል። በ1992 የካናዳ መንግስት ለ77 ተጎጂዎች ለእያንዳንዳቸው ሰማኒያ ሺ ዶላር ካሳ ሰጥቷል። ላንግ ካሳ ከተሰጣቸው መካከል አይደለችም። ምርምር ሲካሄድባት እንደነበረ ያወቀችው በቅርቡ ነው። ለዓመታት አንዳች ችግር እንዳለባት ሲሰማት ቆይታለች። በሆስፒታሉ ከደረሰባት ጥቂቱን ብቻ ነው የምታስታውሰው። አሁን የአራት ልጆች አያት ሆናለች። ከሆስፒታሉ ወጥታ ሁለት ልጆች ብታፈራም ለዓመታት ጠባሳው አልለቀቃትም። ሙሉ እድሜዋን የማስብበት የሙሉ እድሜን የማስብበት መንገድ የተለየ መሆኑ ያስጨነቀኝ ነበር። ለምን እንዲያስባለው ብዬ ገረማለው። እዚያ ሆስፒታል ሳለ የደረሰብኝ ነው ለዚህ ሁሉ ያበቃኝ ትላለች። ሙሉ ህይወታን ያሳለፈችው ከአእምሮ ጤና እክል ጋር በመታገል ነው ብዙ መድኃኒቶችም ትወስዳለች። አስፈሪ ህልሞች በማየት እንደምትሰቃይም ትናገራለች። አንዳንዴ ሌሊት እየጮኩ ከእንቅልፍ የነቃለው ስትልም ትገልጻለች። ጉዳዩ በፍርድ ቤት የተያዘ ስለሆነ ሆስፒታሉ ለቢቢሲ አስተያየት ለመስጠት አልፈቀደም። ላንግ ከደረሰባት ስቃይ ነፃ ለመውጣት የፍርድ ቤት ውሳኔ እየተጠባበቀች ነው። አንዳንዴ ቤት ቁጭ ብዬ ያሳለፍኩትን አስባለሁ። የዶክተር ኤርዌን ካሜሮን ምስል ካየው በጣም ነው የሚበሳጨው። ዶክተር ኤርዌን ካሜሮን ስማቸው ከሲአይኤው ምስጢራዊ ምርምር ጋር ተያይዞ ቢነሳም በወቅቱ ጥናቱ ሲያካሄድ የገንዘብ ድጋፍ ያደርግ የነበረው ሲአይኤ መሆኑ መረጃው እንደሌላቸው የስነ ልቦና ተመራማሪዎች ጆርዳን ቶርቪ ተናግራለች። በ1964 ከሲአይኤ ጋር የነበራቸው ስራ እንደተቋረጠ ብዙም ሳይቆዩ በልብ ድካም ሞተዋል። የስነ ልቦና ተመራማሪው ጆርዳን ቶርቪ እንደምትለውም ባለሙያው ለጥናታቸው ገንዘብ የሚመድበው የትኛው ተቋም እንደሆነ ቢያውቁም ባያውቁም ከሙያው ስነ ምግባር ውጭ የሆነ ምርምር ማድረግ አልነበረባቸውም። ታካሚዎቹም ያጡትን መልሰው አያገኙም፣ ግን ስቃያቸውን ችላ ተብሎ እንዳይታለፍ ሊያውቁ ይገባል፣ ሌሎችም ከዚህ እንዲማሩ